ጠዋት 11 ሰዓት ላይ ነበር የያዙም፣ ማታ አራት ሰዓት አመጡት። እሱም መልሶ ማለት ነው። ያኔ ያክ ሰዓት ባህር ላይ ባህር ላይ ውለናል። ከዛ ወረድን፣ ደግሞ ሙንገል ላይ ደግሞ እንደው እኔ በጣም ነው የምፈራው። ለነሱ ማለት ነው እኔ እግሬ አላነሳም። ባህሩ ደርቆ ሽንብራ ተዘርቶ፣ ሽንብራ እየጠረጠር ነው ማለት ነው። እየጠረጠር ሽንብራ ምናምን ይባል ቀልድ አለና፣ በዛ ሙን ነው ከፍቶኝ፣ ላራሱ ብህር ማለት ነው ከፈት ኩለት ሁለት ሶስት ቀን አጋጣሚ ለመክፈት ለራሱ የሆነ ችግር ነበርና ሁለት ሶስት ቀን እናም ተገናኘን። አራተኛ ቀን ከፍቼ ከጨረስኩ በኋላ በልከ ስልኩን አወጣና አይወን አስፋልት ላይ ነን፣ በላሁ አሁን ቪዲዮ እንሰራለን። ገብታችኋል? ይሄ ማለት በቃ ከእጅ ያለው ፈልጎኛል። በቃ እኔ ጋር መስራት ፍላጎቱ እና አብዛኛው እኔ ሚስቴ ለማምጣት አሁን ይሄ ከመክፈል ከጀመረ ሚስቴ ማምጣት ነው ፈልጎኛል። እኔ አባቴ ሰላም ሰላም፣ ውድ ያብ መንገሻ ቤተሰቦች እንዴት ናቸው? እኛ በጣም ደህና ነን። ለማንኛውም ውድ ቤተሰቦቼ እኛን ለማታውቁን እኔ ለሚ እባላለሁ። እሱ ደግሞ ባለቤቴ ላይ ደግሞ ሙለር ይባላል። አብዱ ያው ወይንም ታውቁታላችሁ አይደል? እና ውድ ቤተሰቦቻችን እንግዲህ አብዱና እናንተ እንዴት ተገናኛችሁ ካላችሁ እኛ ነን ይሄንን ዩቲዩብ ቻናል ከፍተን የሰጠነው። እንደገና ደግሞ እዚሁ ተገናኝተናል። እናበረታታው የኛ ቤተሰቦች እዚህ ጋር መጥተው ሰብስክራይብ እንዲያደርጉ አብሮን ቪዲዮ እንዲሰራ ጠየቀን። እንግዲህ እኛ ደግሞ ፈቃደኛ ሁነን ተገኝተናል። ውድ ቤተሰቦቻችን እና አብዱዬን ሰብስክራይብ ያደረጋችሁ አበረታቱልን። ውድ ቤተሰቦቻችን አዲስ ጀማሪ ነው። አዲስ ጀማሪ ስትሆኑ ደግሞ ትንሽ ከበድ ይላል። እንዴት እንደሚሰራ ምናምን ትንሽ ከበድ ስለሚል ሰብስክራይብ ያደረጋችሁ፣ እንደገና ደግሞ በኮሜንት ስር አይዞ በርታ እያላችሁ አበረታቱልን። ውድ ቤተሰቦቻችን ሙላር የምትለው ነገር ካለ። እሺ ሁላችሁም ይሄን ቪዲዮ ሰብስክራይብ አድርጉ። ጀማሪ ስትሆኑ አንድ ሰብስክራይበርም የደስደስ ደስ ያሰኛል። ምክንያቱም እኔ ጀማሪ በነበርኩበት ሰዓት ብዙ ቦታዎችን እየዞርኩ በማቃቸው ሰዎች ወይ ደግሞ በጓደኛ ጓደኛ ሰብስክራይብ ሳስደረግ ነበር። ስለዚህ አምስት አስር ጨምሮ ሲያደርግ በጣም ደስ ስለሚል፣ እናንተ ደግሞ ይሄን ቪዲዮ የምታዩ ሁሉ በተለየ ሙላርና ቤተሰቦች ሰዎች እንደማታሳፍሩን ተስፋ አደርጋለሁ። አሁን ስልሳ ምናምን ያየሁት ወይስ ስልሳ አራት አለ ወይ ስልሳ ምናምን ነው ያለው? በቻላችን መጠን ይሄን ቪዲዮ ላይክ አድርጉት። ሃሳብ አስተያየታችሁን በጣም እንደዚህ አይነት ስራ ብትሰራ ምናምን ያላችሁ አበረታቱት። ምን መስራት እንዳለበት ብዙ ምን ተናላለም ገብታችሁ አላው? ይከብዳል ይከብዳል። አዎ በጣም የሚከብደው ከምነግራችሁ በላይ ማለት ነው። አዲስ ጀማሪ ስትሆን ዞሮ ዞሮ በጣም ስለሚከብድ ሰብስክራይብ ሼር ቢያደርጉልኝ ያው እንግዲህ ከናንተ ጋር እናንተ ለምኜ ነው የመጣሁት፣ ለመተዋወቅም በእናንተ ባንተ ነው ይህ ሁሉ ነገር፣ ሁሉም ነገር አይቶቡ የደረስኩ በጣም ነው ማመሰግነው ላንተ። ይህም አኖርማልና አይገባም፣ ምስጋና ምናምን ይቆይልና፣ ባይዘዌ እንጂ አላውቅም ስለ ደወለልኝ፣ ባይዘዌ እንዴት እንደሆነ አላውቅም። ስለ መስራት ማሰብ፣ ለመስራት ዝግጁ መሆንና ወይ ሰው ሲሰራ ለመስራት መነሳት የተለያዩ ናቸው። ለምሳሌ በጣም ያስቸግረኝ ነገር እኔ ማለት ነው። እንደምታውቁት ብዙ ጊዜ ቻኔል ላይ ፖስት አድርጌዋለሁ። በቃ በሩጫ ነው የገባሁትኝ ውዩ በቃ የማይወጣ ነገር ማለት ነው። እግዚአብሔር ይመስገን ግን መጨረሻዬ ስለበረታው እዚህ ደርሻለሁ። ትልቅ ቦታ ለደርሼ ምናምን አይደለም ግን ለጀማሪዎች ግን እንደ ጀማሪዎች እንደ እኔ አይነት ሰው ማግኘት ምክንያቱም እኛም የሆነ ሰው ለማግኘት ምን ሄደው እርቀት አለ አስር ሃያ ጊዜ እየቸከቸክን እየደወልን ምናምን ብዙ ነገር አለና አሁን ደግሞ አብዱዬ መጥቷል። ጀማሪ ነው እንዳልኳችሁ በጣም እንድታበረታቱልኝ እፈልጋለሁ። የሚገርማችሁ ያለው ተነሳሽነት ከምንም ከምንም በላይ ነው። እግዚአብሔር ነው ምላችሁ ከፈትኩለትኝ፣ ሁለት ሶስት ቀን አጋጣሚ ለመክፈት ለራሱ የሆነ ችግር ነበርና፣ ሁለት ሶስት ቀን እናም ተገናኘን። አራተኛ ቀን ከፍቼ ከጨረስኩ በኋላ

ለሶስት ቪዲዮ ፖስት አድርጓል። እስካሁን አራት ቪዲዮ አምስት ነው እንጂ አምስት ደርሳል። አይቻችኋልም ማርያምን እና አዎ ዞሮ ዞሮ ዞሮ የመጡም ሊኖር ይችላል። ዞሮን ስለመጠን በቤተሰብ ቤተሰብ፣ በጓደኛ ጓደኛ። ዋናው ግን ያንተ መስራት ተነሳሽነትን የሚፈልገው በቻልከው መጠን ደግሞ ገብቶሃል። ባይዘይ በጣም ዩቲዩብ የሚከብደው ለጀማሪ ነው። ለጀማሪ በጣም ይከብዳል። ኋላ ግን ማለት ነው ቪዲዮአችሁ ቫይራል ላይ ወጣ ይችላል። ብዙም ላይ ታይ ይችላል እንጂ በተለይ የሀሳብ ችግር አይኖርባቸውም። ለምሳሌ አይታታል ዛሬ ልክ እንደዚህ ነው። በቃ ምን ልስራ የሚል ሀሳብ አይጠፋም። ስለዚህ እኔ ለአንተ መመክርህ ነገር በቻልከው መጠን ይብዛ፣ ሚነስም አምስት ሰብስክራይብ፣ አስር ሰብስክራይብ ቀስ እያለ ከኋላ ማለት ነው። አንድ ቪዲዮ ነው ሁለት ሶስት ሰብስክራይበር የሚያስመጣለ ማለት ነው። ስለዚህ በቻልከው መጠን ቪዲዮ ሀሳቦችን መስራት መስራት መስራት። ከዛስ አሁን የምትሰራቸው ነገር የሆነ ጊዜ ከወራት በኋላ ስታስበው እንዲህ እኮ እንዴት ይህም ቪዲዮ ሰራው ልትትችለ። ምክንያቱም አሁን ደግሞ በጣም ከፍ ያሉ ነገሮችን መስራት ስለምትጀምር ማለት ነው። የተወሰነ ስለ ስደት ገጠመኞች ምናምና ማውራት ትፈልጋለህ አለ ይቅርብህ። እሺ ስለ ስደት ምን የሚወራለ? ያው ነው ስደት፣ ሁሉም ያው የሚያውቀው አሁን እኔ ሶስተኛ ያ ሶስት ጊዜ ተሰጥታ ሶስተኛ ተሰድቻለሁ። አንዴ አሁን የመጨረሻው ግን የአሁኑ ስደቴ በጣም እየተመረርኩበት ስደቴ ነው የምር ዶኒ ክላይም አንድ ቀን ውሏችንን ራሱ ማለት ነው ሀራሚ ይዞን አንድ ቀን ውሏችንን ውለናል። ያለ ሽፌር ማለት ነው አምሽቶ አራት ሰዓት ነው የመጣው በጅቡቲ አስራ አንድ ሰዓት ነው የያዘን ሀራሚ። ግን በዛን ሰዓት ምንም ሁሉም ተስፋ ቆርጧል። አራት ሰዓት ነው እንግዲህ እሱን ሽፌሩን ለቀው እንደገና ያወጣን እኛን፣ ማለት እንትና አንድ ላይ ነው ያለ ነው ግን ሽፌር የለው ሽፌሩ ወርዶ ሂዷል። ወስደውታም ማለት ነው። እኛ ግን በዛ ሐራሚ ማለት ነው የመኒ ናቸው። እነዛም ልክ በዶን ይክንም ይዞሩ መውጫችሁ ላይ ነው መሀል ላይ ነው ያዙን፣ መሀል ላይ ነው ያዙን። አንድ ቀናዳራችንን ተጉዘን አንድ ያዘን እዛ ጧት አስራ አንድ ሰዓት ላይ ነበር ያዙን። ማታ አራት ሰዓት አመጡ ተሱ መልሶ ማለት ነው። ያኔ ከሰዓት ባህር ላይ ባህር ላይ ውለናል። ከዛ ወረድን ደግሞ ሙንገል ላይ ደግሞ እንደው ግን ይሄን አሁን ባይዘው ይግን ባይሆነ እቺ ዩቲዩብ ቻናል መክፈት የፈለገው በቃ ስደት ስደት በቃ ይምላል ማለት የማቆም አውርቶን ነበር የተወሰነ ወደ በቃ ይያልኩ ለማለት ፈልጌ ነው እንጂ ለላ ነገር ማለት እቺ ይሄን ያይህ ሰውዬ ሁለተኛ በባህር ልትሄድ እንደማታስብ ተስፋ አድርጋ። እርግጥ በህይወቱ ብዙ መሰናክሎችን ይመጡ ይችላሉ ተስፋ መቁረጥ ሊኖር ይችላል። ግን አደራ በዚህ ነገር እንዳታስብ በእውነት ነው ብላችሁ እኔ በስድ ብዙ ቤተሰቦች ወደ ስደት ምናምን ይሄዳሉ ና እኔ በጣም ነንፈራው ለነሱ ማለት ነው። እኔ እግሬ አላነሳም። ባህሩ ደርቆ ሽምብራ ተዘርቶ ሽምብራ እየጠረጠር ነው ሽምብራ ምና የሚባል ቀልድ አለና በዛ ሙን ነው ከፍተኝ ላራሱ ብህር ማለት ነው እንጂ እንደዚህ ባህር አይኔ እያየ እና ይሄ ወንድማችን እባካችሁ አበረታቱልን። ስደት ስደት ስደት ከአንድም ሶስት ሞክሯል። የስደት ያላችሁ ደግሞ ታውቁታላችሁ። ስለዚህ ከእናንተ ምንም አይቀንስም። ሰብስክራይብ በማድረግ ብቻ እሱም አበረታታ ትችላላችሁ ማለት ነው። እስኪ በዛ ማንቺ ገጠመኝ የስደት ገጠመኝ ጃ ያቸው እሷም ሁለት አመት ከምና ኖራ ወይኔ ያኔ የስደት ገጠመኝ በጣም የሚያስጸላኝና ማረሰው ነገር ማለት ነው እንትን አንደኛው የሆነ ቦታ ላይ ወሰዱንና ቀን ላይ ነው ያራገፉ እንደዚህ ገረብ እንትን ይባላል ወንዝ ና ወንዝ ላይ ነው ና የወረድ ነው ከዛ ኋላ ሌሊቱ ሙሉ በጣም ስለሚበርድ እሳት እያነደድ ና ያደር ነው ና እንጨት አለ ወንዙ ላይ ይዛው ለቃቅመን ምናምንና፣ አንዴ እግሬ ገብቶ ነበር እሳት ላይ ተኝቼ ማለት ነው። ኧረ ተነሽ ተነሽ ተነሽ ምናምን ብሎ ቀስቅሰውኝ ምናምን ነገር። እሱ በጣም ነው የሚያስጠላኝ፣ መንገድ ራሱ ባስብ እሱ ነገር ሳስብ በጣም ያስጠላኛል። ሁለተኛ ደግሞ ወደ ደንበር እየሄድን ማለት ነው፣ ሰዓዳ ለመግባት ትንሽ ቀርቶናል እና የሆነ ደንበር አለ፣ ሁለት የምታቀው ከሆነ የሚጣሉ ማለት ነው ከዚህ ወደዛ የመን ብሎ ከሁለት ተከፍላለች። ሁቲዎችና ከዛ እኔ ምን አውቄ ወደ ወደ ሰዓዳ ለመግባት ነው። ወደ ሰዓዳ ለመግባት ነው። ሁቲዎቹ ነበሩ እዚያ ላይ። አሁን ደሞ መጣዋን አደን ብቻ ነው የቀራቸው የመን ላይ ማለት እኮ እዛ ለመግባት ከዚህ ወደዚህ የነሱ የሌላ የሌላ ነው ከዚህ ወደዚህ የሌላ ነው። እኛ እዛ ላይ አትሄድም ተብለን ተያዝን። ምክንያቱም ደም እቺ ኬላው ማሳለፍ ማለፍ አልቻልንምና ከዛ ቤተሰብ ደሞ እዛ ይጨነቃሉ ሁለተኛ ቀን ሶስተኛ ቀን ሊሆነን ነው። በጣም ተጨናነቅ ነው። እኔ ስለ ራሴ ሳይሆን ማሰው ይዛን ስለ ቤተሰቦቼ ብቻ ነበርና ከዛ እንሄድ ተባባልን። አይ አይሆንም፣ አንሄድም፣ መንገዱ አትቺው ምናምን አሉኝ እኔ ጋር የነበሩትና፣ አይ በቃ መሄድ አለብን ቆረጥኩ። ምክንያቱም ከዚህ የበለጠ አይመጣም፣ በቃ ቤተሰብ አሁን ላይ በጣም ተጨንቀዋል። እንሄድ ስላቸው እንደዚህ፣ እነሱ ከላይ ቁጭ ብለዋል። እንደዚህ ወርታች ነው የምንወርደው። ወርታች ወንዝ አለ፣ ላይ ከፍታ ነው ዳገት ላይ ነው አ ተራራ አለ። ከዛ ተራራውን ወርታች እያወረድን እያለን ጥይት ወደ ላይ ይለቁታል እኛን ለመመለስ ማለት ነው። እና ምንም አልመሰለኝም ያ ጥይት የሚተኮሰው ምንም አልመሰለኝም በሰዓቱ። በቃ ወይ እሞታለሁ ወይ እድናለሁ። እና አስበዋል፣ በዛ ሰዓት ላይ ብሞት ዊ እሱን አረሳው በጣም ነው የሚያስጠላው። እና ብቻ የስደት ነገር ተወርቶ አያልቅም። በጣም ብዙ ነው ብዙ ነው ብዙ ነው። እኔ ደግሞ ምን ገጠመ የመሰላችሁ? እና አሁን ወደ እንትን ስንገባ ቢያንስ ምን አይነት ስራዎችን ለመስራት አስበሃል? ቢያንስ አንድ ዩቲዩብ ቻናል ስታስብ፣ እርግጥ እንዳልኩ ከጊዜ ሂደት ብዙ ሀሳቦች ይመጣሉ፣ ብዙ የምትቀያይረውን ነገር ሊኖር ይችላል። ግን አሁን ለጊዜው ትንሽ የተወሰነ ያሰብከው ነገር አለ? የለም? አለ። ያደር ሁሉንም ነገር እንደምሞክር እርግጠኛ ነኝ። አሁን በመጀመሪያ እንደምታዩት እንግዲህ ዝደርሻለሁ ደግሞ እንደዚህ አንተ ጋር እያደረ እንትን እያልኩኝ እንትን እንደምል እርግጠኛ ነኝ ማለት ነው። እና ና በይሄ ነገራችን ላይ ስደት ለማቆም ሀሳብ ስላለኝ ነው። አብዛኛው እዚህ እዚ ሙከራ የገባሁት ደግሞ ስደት ላይ እዛ ላይ ባለቤቴ ጋ ማለት ነው። በቃ በጣም እንፈቀራለን፣ ግልጽነት ግን ተላያይተን ነው የምንኖረው። በቃ ሁሌም ማለት አምስት አመት ሁለት አመት አብሬያት ኑሬ አለሁ ማይዋሽ ማለት ነው። እዛ በተረፈ ባለው አምስት አመት እሄዳለሁ እመጣለሁ፣ እሄዳለሁ እመጣለሁ አሁን ራሱ ገብቼ አዎ፣ ዲቴል ትፈልጋለሽ? እንዲመጣ ል ይፈልጋሉ አይስ አንተ ወደ አትፈልግም? እሱ አትፈልግም? አዎ። አሁን ባለፈው ራሱ ሳሄድ በግዴታ ነው እንጂ ያው ተሪያ ፍሬ በቃ ብዙ መዚህ ስቀመጥ እንትን ሲሆንብኝ ተሪያ ፍሬ በድፍረት ነው የገባሁት። ከዛ ደግሞ አንዴ ተታለች እንዴ በእናቴ ባባትም ማለት ላይ ያት ማን አንዴ ተታለች በጣም ነው የምወዳው። በእሷ ላይ ነው አብዛኛው እዚህ ምላ መድረስ የቻልኩት። ከዛ እሷን ደግሞ ይዘናት ወረድ ነው እሷን ይዘና ስንወርድ ሳሳቢ ላይ እዛ ነው። እሷን ደግሞ ምናልባት አረፍ ምናልባት እኔም ደሞ እዚህ ላይ ከእንትኑ ዩቲዩብ መክፈል ከጀመረ ሚስቴን አምጥቼ እኖራለሁ ማለት ነው። እና አዎ አንዳንዴም ስታስቢው ደሞ በነገራችን ላይ ፍቅር አንዳንዴም ስትኖሩ መለያየት በዛ ሳኡዲ አረቢያ ላይ በጣም በጣም እንትን አለ። በባለፈው አመት ታስሬ እወርጃለሁ። አሁን ደሞ አምስት ወር ታስሬ ነው የገባሁት ማለት አሁንም አፈጥ ነው ልሃል ማለት ነው። ብዙዎች ከሶስት አመት አራት አመት እ እነዛ በውሀ የተያዙ ናቸው። እኛ ዝም ብለን አዲስ ገብተን የያዙ ያዙና በጎቹ ባረቀ የተያዙት እንደዛ ናቸው። እኛ ግን በፊኤር ስለሆነ እንደዛ ነው ያል እንትናል። ተዘግቶ ስለነበረ ነው አምስት ወር የሚታሰር ነው ማለት እና አብዛኛው እኔ ሚስቴን ለማምጣት አሁን ይሄ መክፈል ከጀመረ ሚስቴን ማምጣት ነው። ፈልገው እኔ አባቴ ያሳካልህ። እንግዲህ ውድ የእኛ ቻናል፣ ውድ የአብዱ መንገሽ ቀድመን የእኛ ቻናል ያልከው ነው ወዴ? ነው ማለት ችግር ያብዱ ማለት የኔ ነው የኔ ማለት ያብዱ። ለዛም አለ የኛ ቻናል ቤተሰቦች ሰዎች ሰብስክራይብ አድርጉ። ምን ለው ስለዚህ በእርግጠኝነት አጋጣሚ በአንድም በሌላ ኬዝ ቢዚ ካልሆንኩኝ ከተወሰነ ከተወሰነ ቀናቶች የሚያገናኝን ኬዝ ይኖራል። በርታ። ማንኛውም የሚያውቅትህን ነገር ቢሚልህ ነገር ከኔ ለማግኘት ምንም አትቸገርም። እውነቴ ነው። ማንኛውም በተለይ እኛ አካባቢ ያላችሁ ሰዎች፣ እኛ አካባቢ ያልኩበት ምክንያት እኔን ለማግኘት ቅርብ ስለሆናችሁ ነው። በማንኛውም ቦታ ያለ ሰው፣ ብዙ ሰዎች እርግጥ በውስጥ መታችሁ ታናግሩኛላችሁ። ልዘገይ ይችላለሁ ለመልስ እንጂ ዝም አልልም፣ እያየው እንትን አልልም። ስለዚህ አላማጣ፣ ቆቦ፣ ከረም መሆኒ፣ ወልዲያ በቃ አላማጣ፣ እኛን ለማግኘት ያራቃችሁ ሰዎች በማንኛውም ሰዓት ማግኘት ትችላላችሁ። ስለዚህ እንደ አብዱን አበረታቱልኝ። ደሞ ምክንያቱም ከበዛን ደሞ ለእኔ ለ- አሁን እሱን እያበረታታሁ ነው አደለ? ነገ ደግሞ እሱ ከፍ ሲል የኔ ቻናል ዛሬ ማደጎ ብቻ አይደለም፣ ነገ እሱ የት እንደሚደርስ አይታወቅም። የኔ አጋዥ የኔ አበረታች ሊሆን ይችላል። ቻናል ይሆን ነገር ቢሆን ቢጠፋ ምን ቢል ነገ አብዱ ነው የሚያገዘኝ ማለት። ስለዚህ እዚህ አካባቢ ያለን ሰዎች በጣም በርትተን ተጋግዘን ብንወጣ እንደ ሌላ ቦታ እንደምናየ እንደ ቡታጅራዎቹ በተለይ አዲስ አበባ አካባቢ አሉ ዝሮ ዝሮ የሆኑ የሆኑ ቦታዎች እና እንደዛ አካባቢ ራያ አካባቢስ ለምንድነው ማንበረታው አብረን ተያይዘን እማንወጣው? ስለዚህ ይሄ የእኔ ጥያቄ ነው። እዚህ አካባቢ ያላችሁ አርጉ፣ ስሩ፣ ጡሙ ጋር ምናምን ያላችሁም ለምሳሌ መጀመር የምትፈልጉ ከጀመራችሁ አብዱ ጋር ሁሌም እየተገናኛችሁ ብዙ ቪዲዮዎች መስራት ስለምችሉ በአንዴ ነው የምታድጉት። ባ ተባብረን ስንሰራ በአንዴ ነው የምናድገው። ስላየ ነው ነውይ እኛ ለምሳሌ ዘቦራ እያትዩባሉ ለምሳሌ እነሱ ጋር ሄደን የሰራናቸው ቪዲዮዎች ቻናላችን ጋር ገብታችሁ ካያችሁ ጥሩ ይታ ያላቸው ናቸው። እኛ ጋር እነሱ ፖስት ያደርጉ ጥሩ ይታ ያላቸው፣ ምክንያቱም የሆነ ነገር ሼር እያደረግን ነው። ሰው አብሮ ምናምን ጥንዶቹ ምንም አብሮ ማየት ይፈልጋል። ስለዚህ ይህንን እድል ሁላችን የምንጠቀምበት። እዚህ አካባቢ ያላችሁ ሰዎች በውስጥ ማናገር የምትፈልጉ ስልኬ ሁሌም ብዙ ፖስት ሳደርግ ቴሌግራም ቻናልና ዋትስአፕ የሚገኝበት ብዬ ፖስት ስለማደርግ ስለማስቀምጥ በዛ መገናኘት እንችላለን። ለዛሬ አብዱን አበረታቱልኝ። ሰላም ይመቻች ብላቸው። በሉ ሰላም፣ እንግዲህ የሚመቻቸው በጣም አመሰግናለሁ ማለት ነው። እንወዳችኋለሁ ሁላችሁ ነው።